ደህና ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንዴ መናገር የማትፈልጉት ብዙ ችግር ገጥሟችሁ ያውቃል፣ ማለት ለሰዎች አውርታችሁት ማታውቁት፣ ለሰዎች መናገር የማትፈልጉት እንዲሁም ደግሞ የማያልፍም የሚመስል ግንም ያልፍ ነገር ደግሞ መሸከም አንችለውም ብለን በሰው ላይ ባይታ ነው። ግን ስንሸከመው እንደ ኖርማል የምናየው ነገር ማለት ነው፣ እና እንደ ኖርማል ስላችሁ በቃ ከራሳችን ላይ ሲደርስ ይበጠብጠናል። ብዙ ነገር ያደርስብናል፣ ብዙ መከራ፣ ብዙ ስቅይት፣ ብዙ ችግር፣ ብዙ መከፋት እናሳልፋለን እና እነሱ እነሱ ነገሮች አሉ። ከጊዜ በኋላ ግን ደግሞ ታሪክ የሚሆኑ የምናወሳቸው ለካ እንዲህ ነበር እን ለካ እንዲህ ነበር አልፏል እን የምንላቸው ነገሮች ማለት ነው እና በሕይወታችሁ መፈተን፣ በሕይወታችሁ መከፋት፣ በሕይወታችሁ ደግሞ ማዘን ከሳቅ ጀርባ ያሉ ነገሮች ክፋት ናቸው። አለ መከፋትና ማልቀስ ማዘን ነው። እነዛን ነገሮች ደግሞ ተሻግሮ ያየ ሰው በጣም ትልቅ ነገር ይደርሳል ትልቅ ደረጃ ማለት ነው። ግን ደግሞ ትዕግስት ትዕግስት የሚባል ነገር ትንሽዬ ትዕግስት ትዕግስት ከትልቅ ነገር ታደርሳለች ማለት ያችን ቀን የተሻገርናት ከሆነ ካለፍናት ከትልቅ ደረጃ እንደርሳለን። እና ምን ለማለት ፈልጌ ነው? በተለይ ውጭ አለም ምትኖሩ እህቶቼ ወንድሞችም ነው ግን ደግሞ በብዛት በእህቶች ስለሚደርስ ራሳችሁን ጠብቁ። ራሳችሁን ከማንም ጋር አታወዳድሩ። ለራሳችሁ ኑሩ። እውነት ነው የምላችሁ። ሁሉም ነገር አላፊ ነው፣ ሁሉም ነገር ጠፊ ነው። የሆነ ይመስለናል የማንደርስበት የማናገኘው እና ከባድ ነው በቃ ማለት መፈተን ከባድ ነው። በሰዎች ስናየው አይዞሽ አይዞህ ምናምን ነገር እንላለን እና ከራሳችን ላይ ሲደርስ ደግሞ አይዞ አይዞሽ የሚለን ሰውም እናጣለን። አንዳንዴ ግን ደግሞ አይዞሽ አይዞ ሲሉን ሊያቀላል አድርጋችሁት ብለን በራሳችን እንታዘባለንና በተለይ በውጭ ዓለም ትኖሩ እህቶቼ ራሳችን ጠብቁ፣ ሰው አትመኑ። እውነት ነው የምላችሁ። በችግር ጊዜ ጥላን ባዳ ነው። በችግር ጊዜ ጥላ መከራ በቃ የሆነ ጥላችሁ የማይከተላችሁ እንኳን ሌላ እንኳን የሰው ልጅ ማለት ነውና በህይወታችሁ ብዙ ፈተናታል ማለፉ ላይቀር ቀር ብዙ ስቃይ እናያለንና ያንን አልፎ ለማየት ሁላችንም ያውቃን። ብዙ ልጆች ምን ሆነሽ ነው ልትሉኝ ትችላላችሁ። ምን ሆነሽ ምን የሆነሽ ነገር አለ ምናምን ልትሉኝ ትችላላችሁ። የሆንኩትን ነገር አሁን ላይ ላልነግራችሁ እችላለሁ፣ ግን ደግሞ ማስረዳት እና መናገር የደረሰውን ነገር ለናንተ እንዲሁ ቅንጭብ አድርጎ ማስረዳትም ጥሩ ነው ገባችሁ አይደል ለእናንተ እንድትበረቱበት ትሆናላችሁ ብዙ ጊዜ እኔ በተለይ እኔ ታየሁት እናንተ ጋር ነበር እኮ እሱ ጋር ብዙ ደስታ አለ ብዙ መሳቅ አለ ብዙ መከፋት አለ ብዙ ማግኘት አለ ብዙ ማጣት አለ እንደው እሱ ጋር ስንኖር እግዚአብሔርን ላይፍ የምንኖረው እንደውም መሱ ነው። እውነት ለመናገር ኢትዮጵያ እጀ ላይፍ ከቻለ ምናምን እንላለና ግን እዚህ ጋር አለ። እንደፈለጋችሁ ከዘመድ ከጓደኛ ከቤተሰብ ከእናት ከአባት ጋር ልትጫወቱ ትችላላችሁ። ግን ደግሞ እናንተ የሆነ ነገር ሲደርስባችሁ፣ እናንተ የሆነ ነገር ስትሆኑ፣ እናንተ ስትከፉ፣ እናንተ ስትደሰቱ፣ ልጅ ካላችሁ ከልጃችሁ ውጭ ማንም ሰው እናቴ ተከፋሽ ወይም ደግሞ አባቴ ተከፋ የሚል ልጅ ብቻ ነው። ከዛ ውጭ ጓደኛ ብትሉት፣ ዘመድ አዝመድ ብትሉት፣ ምን ብትሉት በቃ ብራችሁ ሲኖር ወይም ደግሞ ከምትኖሩት ሕይወታችሁ ከጎደለ በኋላ ማንም ሰው ዘወር ብላላችሁ። ማንም ሰው እኔ በጣም ብዙውን አይችው ነው ብዙውን ታዝብ ነው። ብዙ ነገር ደርሶ ብዙ ነገር አሳልፌ ብዙ ተፈትኜ በብዙ ተፈትኜ በብዙ ነገር ታምሜ እግዚአብሔርን በብዙ ነገር ታምሜ ይቻለሁ እና ልጅ ራሴ ናሞ ይስለኛል። እናቴ ራሽ ናሞሽ ነው እንዴ? እንዲህ አድርጋ ማለት ነው አይዞሽ፣ እናቴ ምናምን ትለኛለች፣ ገባች። በቃ ያ ያ ብቻ ነው ትልቁን አይዞሽ እና ሙሽ ነው አይዞሽ ምናምን ትለኛለች። እና መውለድ ጥሩ ነው። በቃ መከፋታችሁንም፣ ማዘናችሁንም፣ መደሰታችሁንም ምናምን የምታዩበት ከልጃችሁ የሆነ ነገር ያናድዷችኋል አይደል፣ በሰከንድ ደግሞ የሆነ ነገር ሲሏቸው ደስ ይላችኋል። ደስታ ምናምን በቃ የሆነ የሌለ ነገር ትገባላችሁ። ሌላ ግን ሌላ ሰው ጓደኛ ብትሉት በክፉ ቀናችሁ ሹልክ ነው የሚለው ወይ ስትበልጡት ይሄ ጓደኛ በለጠኝ ብሎ ለእናንተ ጉድጓድ ነው የሚመሰው። ወይ ዝቅ ስትሎ አይች ማያልፍላ ብለው ነው ጥሏችሁ የምትሄዱ። በእነሱ ሌብል ስትሆኑላቸው ደግሞ እንዴት እኔ ጋር እኩል ትሆናለች ብለው፣ ወይም ደግሞ እንዴት ብዬ ነው እሷን ከእኔ በታች ማድረግ የምችለው ምናምን ነው የሚለው። አምናችሁ በተለይ ባመናችሁ እሷ አትከዱ እግዚአብሔር ባመናችሁ እሷ ምንድን ነው ከሌባ ጋር አብሮ መፈለግ ትርፉ ድካም ነው። እና የምታምኑት ሰው ሲከዳችሁ፣ የምታምኑት ሰው የሆነ ነገር ሲሆን በጣም ከባድ፣ በቃ ምንም የማይፈታ የውስጥ ረመጥ ነው የሚባለው። እሳት እንደዚህ ተዳፍኖ ነው፣ በላይ ስታዩት አመድ ነው እና ውስጥ ላይ ስትገቡ የሚያቃጥል ኃይለኛ ነገር ልባችሁን የሚሰማችሁ የዛ አይነት ስሜት ነው እና ከባድ ነው። ህይወት ትፈትናለች። ህይወት ብዙ ነገር ታሰቃያለች። እውነት ማለፉ ላይ ቀር ወይ ያልፍብናል ወይ እናልፋለን እኛ እኛ እራሳችን እናልፋለን። በቃ ያ ሁሉ ስቃይ ያ ሁሉ መከራ መልፋት፣ መድከሙ፣ መሰቃየቱ እና ያ ሁሉ ነገር ያልፋል። እግዚአብሔር ደስታም ያልፋል፣ ሀዘንም ያልፋል። መሳቅም መጫወትም ያልፋል። እያየ ነው ማማርም ቢሆን ያልፋል። ብዙ ጊዜ አይታችሁ ከሆነ በጣም የሚያምሩ ሰዎች በጣም በውበታቸው የሚያከብዱ በውበታቸው በቃ የሌለ ራሳቸውን ራሳቸውን እንደፈጠሩት አድርገው የሚያከብዱ ሰዎች ዛሬ አይተናቸዋል አልጋ ላይ ሆነው አልፈው ትናንት ከነበሩበት ህይወት ወርደው ያን ሁሉ አጃቢ የነበራቸው ሰዎች አሁን ላይ ሰው ናፍቋቸው የሚኖሩ ብዙ ሰዎች አይተናል። እና ባላችሁ ነገር ተመስገን በሉ፣ ባላችሁ ነገር ፈጣሪን አመስግኑ። እና መከፋትን አይጣልባችሁ። በተለይ በተለይ በሰው ሀገር ላይ ሆናችሁ ባመናችሁ ታትከዱ ሰርታችሁ ይለፍላችሁ እግዚአብሔር። እሰው ሀገር ሲኖር በጣም ክፋትን አውቃለሁ። በጣም መከፋት መደሰት መደሰቱ የዝም ብሎ የላይ ሳቅ ነው በላይ ያለንን ነገር ነው ዝም ብለን የምንሰቀው፣ እና በዓል ሆኖ እንኳን የቤተሰብ ጋር ደውለን የሆነ ነገር ሲሆን አውቀዋለሁ፣ ምን ያክል ስሜት እንዳለው እና በህይወታችሁ አትዘኑ። በቃ ልጅ ካላችሁ በልጆቻችሁ የምትደሰቱ በቃ እኔ እውነት ነው የምናላቸው፣ እውነተኛ ደስታ፣ እውነተኛ ፍቅር፣ እውነተኛ በቃ መሳቅ የምታገኙ ከልጆቻችሁ ነው። እኔ በጣም እድለኛ ሴት ነኝ የምልበት በልጆች ውስጥ በቃ ልጆቼ ደክሞኝ ተኝቼ ካልገሌ መተው እናቴ በቃ ሳያመኝ እንኳን ደክሞኝ ተኝቼ እናቴ ደክሞች ነው የሚሉኝ የሚንሰፈሰፉልኝ፣ እልም አድርጌ ገርፌያቸው መልሰው የማያኮርፉ ልባቸው የማይሻከር ንጹህ ንጹህ ነገር ያላቸው ልጆች ናቸው። እና ራሳችሁን ጠብቁ ከምንም በላይ ነው የምላችሁ በሰው ሀገር በተለይ ያላችሁ ኢትዮጵያ ውስጥ ኢትዮጵያ ውስጥ የምትኖሩ እራሳችሁን ጠብቁ። ከጀርባችሁ ያለውን ነገር ቀኝና በኋላ አወቁ። አንዳንዴ ሳታስቡት ብዙ ነገር ትናገራላችሁ። እኔ ውስጤ ላይ ያለው ውስጤ ላይ እየከፋኝን ውስጤ ላይ የሚታይብኝን ነገር ነው ለእናንተ አምጥቼ መናገር የፈለኩት እና በህይወታችሁ መከፋትን አይግጥማችሁ። በምታምኑት በምትወዱት በምትቀርቡት ምስጢራችሁን በምታወሩት ይሆነኛል ብላችሁ በቀረባችሁት ደግሞ አብሮኝ ይዘልቃል ብላችሁ እሱ ጋር መንገድ ለጀመራችሁ በጀመራችሁት በዚህ ሁሉ ነገር እግዚአብሔር በቃ እንዳይከዱችሁ፣ እግዚአብሔር ፈተና እንዳይገጥማችሁ። እኔ አብዝቼ ነው እንትን የምለውና እንዳይገጥማችሁ፣ እግዚአብሔር እርዳችሁ። እና ደግሞ ከሱ ከውጭ ያላችሁ በተለይ ውጭ ያላችሁ ሰዎች በቃ ገንዘብ እየላካችሁ እዚህ ላሉ ወንዶች ማለት ነው። እውነት እዚህ ላሉ ወንዶች ገንዘባችሁን እየላካችሁ አትበሉ። እኔ በቃ በጣም ትልቅ ትልቅ በቃ የሆነ ይቺ ቀን አልፋ ብዙ ነገር ማውራችኋለን። ይሄ ነገር ይሄ ቀን አልፎ ማለት ነው ይለፍና ብዙ ማውራችሁ፣ ብዙ ማወያያችሁና ብዙ የሚያስተምሯችሁ ነገሮች አሉ በህይወቴ እንዲያምቅ ያስኩትና እናንተን ያስተምራሉ። በነገራችን ላይ አንድ ሰው የተፈተነበትን ፈተና ሌላኛው ሰው ገና ሀ ብሎ የሚጀምረው ሰው ወንድሜ እንደዚህ ወይም እህቴ እንደዚህ ያስረጅኝ ብላችሁ ስትጠይቁ ፍትፍት አድርጎ ያስረዳችኋል። እናንተ ግን ባልጠበቃችሁት መንገድ ያንን ትምህርት ነው ታገኙታላችሁ። ወይም ደግሞ ያ ሰው ስላለፈው ፈተና ወይም ተፈትኖ ስለወደቀበት ድጋሚ ይደርስበት። ብዙ ልጆች ግን እያዩ ያለ አውርደው ዝቅ አርጓችሁ እንደገና ተመልሳችሁ እዛ ቦታ ላይ ነው የምትገኙት እግዚአብሔር ተመለሳችሁ እዛ ቦታ ላይ ነው የምትገኙት። እንደዛ እንዳይሆን ብዙ አስተማሪ ታሪኮች አሉ ብዙ እና እነሱን ይሄ ቀን ሲያልፍ አመጣላችኋለሁ። ያስተምሯቸዋል ብዬ የማስባቸውን ነገሮች ወደ እናንተ አቀርባችኋለሁ። እና እንድጠብቁኝ፣ እንድትከታተሉኝ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉኝ ወደ 25 ሺህ እየተዳረስኩኝ ነውና 25 ሺህ እንድታስገቡኝ ጠይቃችኋለሁ። በቃ ይሄን ያህል ቢያንስ ወደ 3 አራት አመት እየሆነኝ ነው አብራችሁ። ከዛ ከመጀመሪያው ጀምራችሁ እስካሁን ያላችሁ የዩቲዩብ ቤተሰቦቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የተሻለ ቀን እግዚአብሔር ያምጣልን፣ የተሻለ ኑሮ፣ የተሻለ ህይወት፣ የተሻለ ቀን፣ የተሻለ ሰላም እግዚአብሔር ለሀገራችን ይስጣት። ለእኛም ለሁላችንም የተሻለ ነገር የተሻለ ቀን ያምጣልን። አመሰግናለሁ። ወዳችኋለሁ። ሰላሙን ይላችሁልኝ። ባይ ባይ